አንዲት ልጅ አለች። እሷ ትመጣለች። እንዲዋደዱ አድርጊያቸው። ጋሺ ይቅርታ ይሄንን ማድረግ አልችልም። ትችያለች ጽናት፣ ክብሮም እንደነገረኝ በጣም እንደምትቀራረቡ አውቃለሁ። ሴት ነሽ፣ ብላተኛ ነሽ፣ እባክሽነርጂው በምትወጂው አምላክ ልለመንሽ። እኔ ይሄንን ማድረግ ይከብደኛል። ለምን? ምክንያቱም እኔና ኪራይ አውቃለሁ። ብዙ ጊዜ እንደምትጣሉ አውቃለሁ። እየለመንኩሽ ነው። ገንዘብ የሚያስከፍል ከሆነ እኔ እከፍላለሁ። ኧረ እኔ ገንዘብ አልፈልግም። ቆይ ግን ኪራይ ልጅቷን ባይወዳትስ? ይወዳታል። በጣም ነው የሚወዳት። ጸባይ ያላት ልጅ ናት። ለቤተሰባችንም ቢሆን ትመጥናለች። እሺ ግን በደንብ አስቢበት። ያቺ ሳቃችን ምንጭ የሆነችው ሚስቴ ልትሞትበት ነው እየበዛ ያለው። ቆይ ምን አይነት አጣብቂኝ ውስጥ ነው የገባሁት? አይደለሽም አይደል? እኔ እኮ ምንም ነገር አድርግ ብትይኝ ለማድረግ ዝግጁ ነኝ። ቆይ ያስጨነቀሽ ነገር አለ? አዎ፣ ግን ብነግርህም አትረዳኝ። ፅናት ግን ታውቆሻል። በጣም እየተቆጣሽ። ቆይ ያጠፋሁት ነገር አለ? ጥፋትህን ብታውቀው ኖሩማ እንደዚህ አይነህን በጨዋት በፊት ለፊት ባልቆም ከነበረ እ ጭራሽ ምን ሆነሻል? በላ ሰራተኛ እንደሆንኩኝ ንገረኝ። አረ ምኑን ከምኑ ጋር ነው የምትቀላቂው ከራስሽ ቆም እንጂ፣ እኔማ ማዚ አንተን እስከማውቅ ድረስ ከራሴ ጋር ነበርኩ። ብዙ ታምር እያወራች ነው። ቆይ ያገኘሽ ሰዋል ማለት? ስለ እኔ መጥፎ ነገር የነገረሽ ሰዋል? ስላንተ ክፉነት እኮ ከሰው መስማት አይጠበቅብኝም። ምንም ምስክር አልሻም። ማደን አይደለሽም እንዴ? እስኪገብተሽ ፊትሽ እንዳጠብ ይቀለል እንዲልሽ። እንደዛሬ እንደነሁ አላውቅም። እኔም እያናደድሽኝ ነው። ግን በቃ ምንም ልልሽ አልፈልግም በቃ ስትረጋጋ። ለምን አንተ ስትፈልግ ብቻ እንዳወራ ነው የምትፈልገው? ቆይ ለአንተ ብቻ ነው እንዴ ሴጣንም መልአክም መሆን የሚፈቀደው? ፅናት በቃሽ። ያምሻል እንዴ ምንድን ነው የሆንሽ ያለሽው? የሆንሽው ነገር ካለ በቀጥታ ተናገሪ። ምንድን ነው ዙሪያ ጥምጥም የምትሄጂው? ከሆንኩት በላይ አደረከኝ። አይበልጥም ብለንም ግን አንተ ምንም እንዳልተፈጠረ እዚህ መተህ ትቅለሰለሳለህ። ቆይ ባለፈው ነገር ላንወቃቀስ ተነጋገርን አይደል እንዴ በቃ ሲጀመር የወጋ ቢረሳ የተወጋ አይረሳም። አሁን ትወጣለ ያሉጣ እንደዛ ነው። እሺ የመች በቃ በኋላ ወራሻለሁ። የእኔ ጌታ እኔ ልደንግጥ፣ እኔ ልሳቀቅል፣ እኔ ግራ ልጋባ። እሺ ምን ላድርግ? ለእናት ያለን ፍቅርና ክብር እያወቅኩኝ ይህን ሰምቼ ፈጣሪ ሆይ፣ እባክህ ናንተ አስችለኝ። ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ ውድ ያስቤት ቤተሰቦች እንኳን ደህና መጣችሁ ያላችሁ፣ በሰላማችሁ ብዝዝት ይበልልኝ። ዛሬው እንደተለመደ ጽናት ክፍል 48 ይዤላችሁ መጥቻለሁ። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን ማለት ነው። የጽናትን አባት በጣም በጸ ተጸጽቻለሁ እያለ ነው ደረጃ ላይ ቁጭ ብሎ እያስቡ ይገኛል። አዎ ምን ነው ፅናት መጣሽ እንዴ ስሏት፣ አዎ መጣሁ፣ ምነው ብቻ እዚህ ቁጭ ብለሃል ስትል ጊዜ አሞሃል እንዲ አባዬ ስትለው፣ ኧረ አላመመኝም። እነሱም አሁን እዚህ ነበሩ ስፖርት እየሰሩ ነበረ። ቁጭ ብዬ አገ ከአገሬ ያለመጥኩት ነገር ቁጭ ብዬ ስለሆነ ነው፣ ደክሞኛል። እሺ አባዬ፣ ዞር ዞር ብለን አየር እንቀበል። ኧረ በፍጹም ባይሆናች ገብተሽ ምግቢ ስሏት እኔ አራበኝም፣ ግን ና ሽሮ ሰርቼ አብረን እንበላለን። ስትላቸው እንደዛማ አይሆኑም የኪራይም አባትም ጭምረሽ ስሪ ይለዋል። እረ ችግር የለውም የእነሱም እሰራለሁ። እንደዚህ ብትወደደ ኑሮ እልቅ ከነሱ ከነሱ የተሰራው ነገር ትሰጭኛለሽ አባቴ እንዴ። ተሳቀክብኝ እንዴ? እረ በጭራሽ እንዲሁም ስላልፈለኩ ነው ግልባታ። እሺ ቢያንስ ና ቤት ምግባ ትላቸዋለች። ይቺ መጣሁ ልጄ እሺ አባ እንዳትቆያለች ጽናትም ወደ ምግብ ለመስራት ወደ ላይ ታመራለች ማለት ነው። የጽናትን አባት ደረጃ ላይ ቁጭ ብሎ እኔ አፈልብላለች ብሎ እያሳሰቡ ነው። ልጅን አሳቀየሁሽ አሳቀኩሽ እያሉ በጸጸት ምን ነው ምን ነው ህሌ ሁሉ ባይወስዱ ቢኖሩ አሁን ነበረ ወጥቼ ሀገር የምገባ የነበረው የጉድ ቀን ያሉ ብሸማኔ የይላሉ ብሎ ቁጭ ብሎ ወጋቸውን ይቀርጫሉ ማለት ነው። ምሩ መጥታ እንዴት ነሽ ፅይ ስትላት፣ ደህና ነኝ። ፊትሽ ልክ አይደለም። ደህና ነኝ፣ ፀሐይ ነው መሰለኝ። ኧረ ፅይ አትዋሽኝ። ምሩ ምሩ የአባቴ ጉዳይ ያሳሰበኝ ነው። ምንነው ነው አመማቸው እንዴ? አላቅም፣ ግን አባቴ የሚተክዞ የሆነ ነገር ሲሆኑ፣ ምሩ አባቴ በነዚ አይነት ሁኔታ ማየት አልችልም ስትል፣ አዎ አልከዓ ይከብዳል፣ ምናልባት እቃቸው ስለወሰዱ ይሆናል አባቴ እኮ በጣም ተሳቀዋል። ምግብ ለብቻዬ እንዳሰሪልኝ ብሎ ተሳቀዋል። አላቀም ግን የሆነ ነገር ሆነዋል። የሆነ ነገር ከሰጠሁት ጌታ መጣሽ ይለኛል። እባክሽ ባንቺ ስም አደርጋሽ ስጭልኝ ስትል እንደዛ ይሻላል ወይ ለምን በኪራይ በኩል አሰጪውም፣ እንደዛማ አይሆንም። በጣም ውለተው በዛብኝ እያሉ ነው አባትሽ ግን በጣም ይሳቀቃሉ። ጥላታለች፣ ምን ላድርግ ብለሽ ነው? በቤቱ የለመደ ሰው በሰው ሀገር ያው በሰው ቤት ተደርጎ እንዴት ይሆናል ብለሽ ነው። በቃ እኔ እሰራዋለሁ። ሂጂና ከነሱ ጋር ቁጭ ብዬ አራታዩ ቀን ሙሉ ሳለፋሹ ብዬ ገና ሌላ አልፋ ትጨምርልሽ ትላታለች። ጽናት አንቺ የምንምታካ ብዙ ነገር አለ ሂጂ አባትሽ ጋር ስትላት፣ እሺ ካልሽ በጣም አመሰግናለሁ። አንቺ ዋ እንደዚያ አትበይኝ፣ የራሽ ነገር ይመስለኛል እያሉ ሁለቱም እንግዲህ ፍቅራቸው የተገላለጹ ጽና ምሩ ምሮ ይሄን ማለት ነው የተገላለጹ ይገኛሉ ማለት ነው። መራዊት እንግዲህ ኪችን ቁጭ ብላ ቆማ፣ አይ ፅናት በቃ እንደ ሀገር ነው የምትጨነቂ እንዶም እንደሚሻልሽ እያለች ወደ ኩሽናዋ ምግብ ለመስራት ታመራለች የፅናትን አባት የኪራይ አባትን ወደ ኪራይ እናት ጋር ስልክ ደውሎ አስቱ እንዴት ነሽ እማማ እንዴት ናት ዋናው እሱ ነው መቼ ነው ከሆስፒታል የምትወጣው ይለው ይላሉ ማለት ነው አረ እንደዛ ከሆነ ማ ቆንጆ ነው እያሉ ስልክ ያወራሉ ማለት ነው ከባለቤታቸው ጋር ማለትን ወይ ፅናትናበት አደራሽን አደረሽን መድኃኒትን ያልሆነ ነገር እንዳስጫት ይሏታል ማለት ነው። እንደዛ እያወሩ እያለ እንግዲህ ፍቅራቸውም ደግሞ ምን አየሽ እያሉ ፍቅራቸውን ኪራይ ደሞ መቼም ማግባት አቃተው ብለሽ ነው ሰርግ አምሮሻል መሰለኝ እያሉ እየሳቁ ካልሆነ የኔና ያቺ ነገር እንገባ መሰለኝ እያሉ በሳቅ እንግዲህ ሳቅ እያ እየሳቁ ይገኛሉ፣ ማለት ነው የኪራይ እናትና የኪራይ አባት በስልክ ያወሩትን ይሄ ይመስላል። በይ ቻው፣ ደህና ዋይ፣ ውድዋ፣ እግዚአብሔር ማልሽ በይልኝ የማማ ብሎ ስልኩን ይዘጉታል። ስልኩ ይዘጉት እያለ ወደ ሶፋ ላይ ቁጭ እያሉ ይገኛሉ። ከዛም በኋላ ኪራይ መጥቶ መጣ ሲለው አው አባ እያለ ምን ነው እናት ጋ ደውልላት። በኋላ ደውልላታለሁ። ምን ነው ፈልጋኝ ነው ይላል። እንግዲህ እሳት አጭልህ አይቀርም ሲል ምን አባዬ? ይላል ደንግጦ። ምን ምስት ነዋ፣ እዛ ከተማ ቆይታ የመጣች የጎረቤት ልጅ አለች ይላል። እንዴ አባ ምን ነው ፍቅር በደላላ የሆነችብኝማ እያለ በቃ በአገር ደረጃ ታስፈልግልኛለች። ስለምታስብልህ ታስብልህ ኮኖ ኪራ ልጄ፣ አንተ ስለ እናት ብዙ ማታቀው ነገር አለ። ለዛ ኮኖ በተደጋጋሚ አግባ ምትልህ አልገባኝም አባ። ቆይ ምንድ ነው እሱን ሌላ ጊዜ እነግርሃለሁ ግን አንተ ላንተ ያለ ትስስትና ፍቅር ታውቀዋለህ እኔም በጣም ነው መወዳት እናቴ የኮናት ምትኬ የሌላት ይላል ኪራይ ማለት ነው የኪራይ አባት በእሺ እንደዚህ ካልክማ በል ባለችበትን አስደስታት ቆይ አባዬ ምን ለማለት ፈልገህ ነው ይላል ማለት እኔና እናትህ አንድ እግራችን ወደ ጉድጓድ የመጣ ነው። ስለዚህ ወግና ማረግህን አሳየን ኪራይ ይለዋል ማለት ነው። ጊዜው ስላልደረሰ ነው እንጂ እኔ የኔ የምላት ልጅ አለች። አንት ልጅ ከኔ እኩል ሸብትን ነው እንዴ? ኧረ አባ ገና እኮ ነን ይላል። እንግዲህ ተናግሬ ያለው ጊዜው እርቅ ነው። ለእናትህ ደስታ ስትል አድርገው ይላሉ ማለት ነው። ኪራይ የሚውጣው ነገር የሚጨብጠው ነገር ጠፋ። እንግዲህ የሚያስበው ነገር ጠፋ። ከጽናት ጋር መራራቁን እንግዲህ እያሰበ ይገኛል ማለት ነው። በጣም እያዘነ ነው ማለት ነው። በሀሳብ ኮች ብሎ እንዴ እያለ አባ፣ ምነካው እንደዚህ ተናግሮኝ እኮ አያውቅም። ምን የሆነ ነው አባ እያለ እያሰበ ይገኛል ማለት ነው። እንግዲህ ወይኔ ጉዴ እያለ እንግዲህ፣ ኪራይ እንግዲህ፣ አሁንስ ከጽናት መለየታችሁ ሊደርስ ነው መሰለኝ። እንግዲህ ፍቅራችሁ በጣም ደስ ይል ነበረ የእናተ ልፋት እንግዲህ በጣም እየከበደ እየመጣ ነው። ፍቅራችሁ ደቅ ነው። ፍቅራችሁን አሁን ደግሞ ፍቅራችን ነው ስትሉ የሆነ ነገር ይመጣባችኋል። ጽናት ወደ ኪራይ ጋር ስታመራ ጽና፣ ኪራይ ተኝቶ ነበረ። የኔ ድሽብሽ፣ ምነው ከአባት ጋር ተጣላችሁ እንዴ? አትዋሽኝ እኮ ቅድም ስታወሩ ሰምቻለሁ። አይ ትልቅ ነገር አይደለም፣ እባክሽ፣ ይልቅ ናፍቀሽኛል፣ እቀፍ አድርጌ። ተው፣ መራራቁን በአሁኑ ብትለምዶ ይሻላል ማለት አልገባኝም ቆይ መቼ ተቀራርበ ነው የምንረቃቀው? በቃ አለ አይደለም እንዴ? ቆይ ጽናት፣ ቅድም አባ አግባ ስላለኝ እሱ በእሱ ደብሮሽ ነው እንዴ? ለምን ይደብረኛል? ወግ ማድረጋቸው ለማሳየት እንዴ እና ለምን አንቺን አግብቼ ለምን ወግ ማድረጋቸውን አላሳያቸውም? አይ እንደዚህ ይሆናል ብለሃል ጽናት፣ አልገባኝም። ቆይ የተፈቀረ ችግር አለ እንዴ? ይላታል ኪራይ። ኪራይ እኔ የአባቴ ምቾት ምንም እየደበረኝ ነው። ትምህርቴም ማቋረጤ ሺ ገና ካንተ ጋር ፍቅር መጀመሬን በጭራሽ አንነግረውም። ለምን እንደ እዛት ዳርጋ ፍቼ መጥቼ አሁን የሚደሰትበት ይመስልሃል ትለዋለች። ጉድ ነው ትላለች ደግሞ ከሀገሬ ስወጣ ወንድ ፈልጋ ነው ብዙ ነገር ነው የተባልኩት። ያንን ኦን ማድረግ አልፈልግም። ኪራዬ ተረዳኝ። ፅናት አታሶሽኝና ያልሽኝ ምንም ያለሽውን ነገር አልገባኝም ይላል አላቅም በቃ ኪራይ ትላለች ከዛ ሁለቱም አንድ ላይ ቁጭ ባሉበትን የኪራይ አባት ሲመጣ ደንግጦ ብድግ ብሎ ተነስቶ ነው የጽናትን አባትን ወደ ገጠር ለመሄድ እየሸኟቸው ይገኛል ማለት ነው ጽናትን እንግዲህ አባዬ በጣም ተነፍቃኛለህ እያለች ጽናት ጨርሳቸዋል እንዴ መኪናው እንዳያመልጠን ሄዱ በቃ እያለች ቸው ልጆቼ ሰላም ሁኝልኝ እያሉ የጽናትን አባቴና ጽናት ተቃቅፎ ይሸኛኝ ማለት ነው። በመሃል ደግሞ ደና ሆይልኝ ልጄ እያለ ምሩን ከነሱም ጋር ወደ መናኸሪያ ታመራለች ማለት ነው። ጽናትን በሀሳብ ተተክዛ እንግዲህ ደረጃው ላይ እያሰበች ትገኛለች። እንደዚሁ እያሰበች እያለ በጣም ከፍቷታል፣ በጣም እያዘነች ነው ምትለው ነገር ጨብጦ ነገር ጠፋት ማለት ነው። እንግዲህ ከአይኗ እንባ የትነንቃት ፈጣሪ ሆይ፣ ምነው ምነው እኔ ላይ ክፋቱ በደሉ እየበዛ ነው እያለች እያለቀሰች ወደ ደረጃ ላይ ትወጣለች ትገኛለች ማለት ነው። እንደዚህ የወጣች ቤት ለመጥረግ መጥረጊያ ይዛ ስትሄድ ሳልሆን የክሪ አባስ ጥቅ ሰላም አድሩ ጋሼ ትላለች። እስኪ ቁጭ ቤ ያለት ከዛ ቁጭ ብላ እንግዲህ እሺ ብላ ጽናትም ወደ ኪራይ አባት ጋር አጠገባቸው ውቁች ብላ ማታ ተቆጥቼ ስለተናገርኩሽ በጣም ይቅርታ። ኧረ ችግር የለውም ይላሉ ትላለች። አንድ ነገር ላማክርሽ ፈልጌ ነበረ ስትል እኔ አው ከልብሽ ሆነሽ አዳምጭኝ፣ ምሩ ጨንቆኛል ፈተናው በእኔ ላይ በስተዋል ትላታለች። ምን አድርግ ብለሽ ነው? አንዱ ሞላ ስል አንዱ ይጎላ፣ ደከመኝ እኮ ትላታለች። እስኪ ራስሽን ተመልከችው። ምንም ምንም አይለኝም። በቃ ያለ ተስፋ ነው የኖርኩ ያለሁት። ሁሉም ነገር መነጠቁን ከሆነ ለምጀዋለሁ ጀዋለሁ ስትል፣ አልገባኝም፣ ፅ ምን ይሆንሽ ነው? በቃ ሌላ ጊዜ እናወራለን፣ ያለች ፅናትን ብድግ ብላ ተነስታ ወደ ኩሽናዋ ታመራለች ማለት ነው። ምሩ ተክዛ፣ ፅ ምን ሆና ነው ያለ ወትሯ? በጣም ተስፋ ቆርጣለች። ይሁን ደግሞ ምን አጋጥሟት ይሁን፣ ምን ሆና ይሁን ብላ እሷ ምሩ ፈተና የሌለች ብላ እሷን ፈተናዋ በዛ እያለች ታስባለች። ናሆም እና ኪራይ ምን እንደሆነች አላውቅም፣ ታዳቅም ማውራት ነገር ሁሉ ምንም ነገር እየሰማችን አይደለም። ኪራይ ጽናትን አንተ ከምንም በላይ ልታቃ ትችላለ። ወይም እንዳለችው ለአባቷ ጉዳይ አሳስቧት ሊሆን ይችላል። እሱም ቢሆን እኮ ሌላ ነገር ትችል ነበረ በመሀላቸው የዛሬ የነበረን ቆይታ ይሄ ይመስላል። በቀጣይ እስከምንገናኝ ድረስ ቸርሰን ብቱልኝ መልካም ጊዜ ሆነላችሁ። ሀገራችን ሰላም ያድርግልን።